ሰላም ሰላም እንደት ናችሁ ያ ሁለ- ሁሉም የዩቲዩብ ቻናል ቤተሰቦች ሰላም ናችሁ። በዛሬው ዝግጅታችን ደግሞ እንግዲህ ኮንሶናንት ዲያግራፍ የሚባለውን ነገር ይዘንላችሁ መጥተናል። ይህ ኮንሶናንት ዲያግራፍ ሁለት ሌተሮች ወይም ዲያ ማለት ሁለት ማለት ነው፣ ግራፍ ደግሞ ሌተር። ከዚያ ሁለት ሌተሮች በአንድ ላይ መጣው አንድ ሳውንድ የሚያወጡ ከሆነ ኮንሶናንት ዲያግራፍ ይባላሉ። እንግዲህ እነዚህ ኮንሶናንት ዲያግራፍ በአለፈው ዝግጅታችን የሌተሮቹን ሳውንድ ቫውል እና ኮንሶናንት ብለን አሳይተናችሁ ነበር። ከእነዚያ ሳውንዳቸው የተለየ ለምሳሌ ከዚህ ጋር ላይ ከያዝኩት ሌተር ላይ ሲ እና ኤች ነው። ሲ እንደ ክ ኤች እንደ ህ ይነበባል ብያችሁ ነበር። ግን ሁለቱ በአንድ ላይ መጠው ደግሞ ከነዚህ ፕሮፐርቲያቸው ወይም ከነዚህ ባህሪያቸው ለት ያለ የራሳቸው ባህሪ የሚያሳዩበትን መንገድ አሳያችኋለሁ። እንግዲህ በኮንሶናንት ዲያግራፍ ሲ ኤች ሲ ኤች ብቻ ሳይሆን ፒ ኤችም ኤስ ኤችን እና እንዲሁም ደብሊው ኤች እና ሌሎችን ይዘን መጠናል። እነዚህን እያንዳንዳቸውን ዲያግራፎች እንዴት ነው በሌተር ውስጥ ወይም ከእነዚህ ከሌተር ሳውንዳቸው የተለየ ሳውንድ የሚያወጡት ወይም እንዴት ነው የሚነበቡት በወርዱ ውስጥ እንዴት ነው ማንበብ የምንችለው የሚለውን ጥያቄ በአጠቃላይ እንግሊዝኛ ንባብ በሌተር ሳውንድ ብቻ ሳይሆን እንደዚሁ ዲያግራፍ እና ቫውል ዲያግራፍ፣ ኮንሶናንት ዲያግራፍ፣ ሎንግ ሳውንድ፣ ሾርት ሳውንድ እና ሌሎችን ፕሮፐርቲዎች አሉት። ከነዚህ መካከል ለምሳሌ ሎንግ ሳውንድ፣ ሾርት ሳውንድ፣ የዋይ ፕሮፐርቲ እና እንደዚሁም ደግሞ ሌተር ሳውንድ አሳይተናችሁ ነበር። ዛሬ ደግሞ ኮንሶናንት ዲያግራፍ ፕሮፐርቲ እናሳያችኋለን። እንግዲህ ኮንሶናንት ዲያግራፍ ፕሮፐርቲ ለማንበብ አንደኛ ተጽዕኖ ፈጣሪ ነገር ነው። ስለዚህ የዚህም ፕሮፐርቲ ማወቃችሁ እንግሊዝኛን ለማንበብ ወሳኝ ነገር ስለሆነ ሳብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እስከ መጨረሻው ተከታተሉን። መማር የምትፈልጉ ደግሞ እዚህ ባዮ ላይ ባስቀምጥ ነው ስልካችን ደውላችሁ የምትፈልጉት ትምህርት እንግሊዘኛ ማትስ አማረኛ እና ሌሎችንም ትምህርት መማር ትችላላቸው እሺ የተከታተሉን ኮንሶናንት ዲያግራፍ ይላል እንግዲህ በእነዚህ ኮንሶናንት ዲያግራፍ የጻፍናቸውን ወርዶች በአማረኛ ትርጉማቸውን ጭምር ስላስቀመጥ ናቸው ምናልባትም የእንግሊዘኛ ትርጉምን ወደ አማረኛ ለመተርጎም እና እንዲያንዳንዱን ቃላት መረዳት የምትፈልጉ ልጆች የአማረኛ ትርጉምም አለ እንደዚሁም ደግሞ የአማረኛ ቃላትንም በዚሁም አንበብ የምትችሉበትን መንገድ ያስረዳችኋል ብዬ ስለማስብ ተከታተሉ። እንደምታዩት ሲኤች ከዚህ ጋር እንደ ቺ ይነበባል። ምናልባትም እያንዳንዱ ተነጥሎ ቢመጣ ሲ እንደ ክ ኤች ደግሞ እንደ ህ ነበር የሚነበብ በአንድ ላይ ሲመጣ ሁለቱ እንደ ቺ ይነበባል። በዚያ መሰረት ሲኤች ቺ ኢኢ ኢ ኤስ ኢ ዝ ቺዝ ቺዝ ቺዝ ብላችሁ ልታነቡ ትችላላችሁ። በአማርኛ አርጎ ማለት ነው። ቢአር ያው ቢ እንደ ብ አር እንደ ር ኤ እንደ አ ኤን እንደ ን ሲኤች እንደ ቺ ማለት ነው። እንግዲህ ዲያግራፍ ያስባለው ሁለቶቹ ሌላይ ከክና ከህ የተለየ ሳውንድ ቺ የሚል ሳውንድ ሁለቶች በአንዱ ነው ስላመጡ፣ ከዚያ ብራንች ብራንች ብላችሁ ታነባላችሁ። ቅርንጫፍ ማለት ነው። ቢን እንደ ብ ኢን እንደ ኤን እንደ ን ሲች ደግሞ እንደ ቺ። እንግዲህ ክና ህ የሚለው ከዚህ ጋር ላይ አገልግሎት አይሆንም ማለት ነው። ምክንያቱም ሁለቱ ሌተሮች በዲያግራፍ ህግ አንድ ሳውንድ እንዲኖራቸው ሆኖ መጥተዋል። ቺ የሚል ሳውንድ። ከዚያ ቤንች ቤንች፣ አግዳሚ ወንበር ማለት ነው። ሲች አይ ኤል ኤል፣ እንግዲህ አይን እንደ ኢ ኤልን እንደ ል፣ ቺል ቺል፣ ማቀዝቀዝ ማለት ነው። ቺል ማቀዝቀዝ። ከዚህ ላይ ኤም እንደ ም ኤን እንደ አ ቲን ሳይለንት ታረጉና ቺ ታደርጋላችሁ። ማች፣ ማትች ማለት አትችሉም። ቲ ሳይለንት ናት። ከዚህ ጋር ማች ብቻ ትላላችሁ፣ ክብሪት ማለት ነው። ሲን እንደ ክ ያው ሳውንዷን ትጠቀማላችሁ። ኤም እንደ አ ሳውንዷን፣ ቲን ሳይለንት፣ ሲ ኤች ቺ በዲያግራፍ ህግ ያው ሲ ኤች እንደ ቺ ሳውንድ ስላለው ካች ካች መያዝ መያዝ የሚል ትርጉም አለው። ቲ ት ኦ ኦ እዚያ ቶ ሲ ኤች ቺ ታዎች ታዎች መንካት የሚል ትርጉም አለው። ኤስስን እንደ ስ ደብሊውን እንደ ው አይን እንደ ኢ እዚያ ቲን ሳይለንት አረጉና ሲኤች ቺ አብዛኛውን ጊዜ ሲኤችን ተከትላ ከመጣች ቲ ሳይለንት ትሆናለች። ይህንን በዚያው ፕሮፐርቲ ስለሆነ ያዙት። ዛ ስዊች ስዊች መቀየር ብላችሁ በአማርኛ ትርጉም ትተረጉሙታላችሁ ማለት ነው፣ ወይም መቀየር ማለት ነው። ከዛ ከሲኤች ቀጥሎ ኤስኤች ዲያግራፍ ወይም ኤስኤች ዲያግራፍ ወይም ኤስኤች ሌተር ባንድ ላይ ሲመጡ ሺ ሳውንድ አላቸው። እንግዲህ ኤስ እንደ ስ ኤች እንደ ህ የሌተር ሳውንድ አሳየቻችሁ ነበር። ደግሞ በዲያግራፍ ሳውንድ ኤስ ኤች እንደ ሺ ይነበባል ማለት ነው። እዛ ኤስ ኤች ሺ ኢ ሺ እሷ ማለት ነው በአማረኛ። ሲ እንደ ክ፣ አር እንደ ር፣ ኤ እንደ አ፣ ኤስ ኤች እንደ ሺ፣ ክራሽ ክራሽ መስበር፣ መሰበር ወይም መስበር ማለት ነው። ክራሽ ፒ እንደ ዛዩን እንደ ኤ ፑሽ መግት ፑሽ መግፋት። ኤስ ኤች እንደ ሺ ኢ እንደ ኤ ኤል እንደ ል ኤፍ እንደ ፍ ፍ አድርጋችሁ እዛ ልፍ ሼልፍ መደርደሪያ ማለት ነው። ደብሊው እንደ ው ኤ እንደ አ ኤስ ኤች እንደ ሺ ዋሽ። ዋሽ መታጠብ ኤስ ኤች እንደ ሺ ኦ እንደ ኦ ዩ እንደ ኤል እንደ ል ዲ እንደ ድ ኢ እንደ ኤአር እንደ ር ሻውልደር ስለዚህ የተለየ ከሳውንዶቹ ከሌተሮቹ ሳውንድ የተለየ ሌላ ፕሮፐርቲ የመጣው ከዚህ ጋር ሌሎቹ በፊት ያያችኋቸው ናቸው የዲያግራፍ ህጉ ኤስ እና ኤችን ስህ ብላችሁ ማንበብ አችሉም ሁለቱ ሺ አድርጋቸው እዚያ የሌተራቸውን ሳውንድ

ሾፕ ሱቅ ብላችሁ ማንበብ ትችላላችሁ፣ ወይም ሱቅ የሚል የአማርኛ ትርጉም አለው ማለት ነው። ቲ ቲ ቲ አዚ አር ር አ ኤስ ኤች እንደ ሺ ትራሽ ትራሽ ማቃጠል ማለት ነው። ስለዚህ እነዚህ የምታዩአቸው ሁሉ በአማርኛ የተጻፉት የአማርኛ ትርጉማቸው ነው። እነዚህ ደግሞ የእንግሊዝኛ ትርጉም የእንግሊዝኛ አነባባቸውና የእንግሊዝኛ ወርዱ ነው። እንደዚሁም ደግሞ አነባቡንም ጨምሬ ከዛ ወርዱ ደግሞ ምን እንደሚል በአማረኛ ትርጉም ይዋለው። ስለዚህ በአማረኛ የተጻፈው የአማረኛ ትርጉሙ ነው። በመቀጠል ቲኤች እንደ ዝ ቲኤች ዝ ሳውንድ አለው። ቲኤች ዝ ስለዚህ ቲኤችን ዝ ታደርጉና አር ር ኦ ደብሊ ዉ ዝሮው ዝሮው መወርወር ማለት ነው።

ዝ እዚ አይ እንደ ኢ ሲኬ እንደ ክ ቲክ ቲክ ቲክ ወፍራም ሲኤል እንደ እንግዲህ ሲ እንደ ክ ኤል እንደ ል ኦ እንደ ኦ ቲኤች እንደ ዝ እዛ ክሎዝ ክሎዝ ልብስ ብላችሁ የአማርኛ ትርጉሙ ልብስ ማለት ነው። ቲኤች እንደ ዝ ዩ እንደ አ ኤም እንደ ም ቢ ደግሞ እንደ ብ ተምፕ ተምፕ ወይም አውራ ጣት፣ ተምፕ ወይም አውራ ጣት ብላችሁ ልታነቡ ትችላላችሁ። እዚያ ቲ ኤች እንደ ዝ አይ እንደ ኢ ኢ እንደ ኤ ኤፍ እንደ ፍ እዚያ አይ ኢ እንደ ኢ ዛ ይሄን ቲፍ ኢ ብላችሁ፣ ቲፍ ቲፍ ብላችሁ ወይም ዴባ የሚል የአማርኛ ትርጉም አለው።

ውልት ከዚ ፒኤች ደግሞ እንደ ፍ እንደ ፍ ይነበባል። በዚያ መሰረት ፒኤችን ፍ ብላቸው እዚያ ኦኦ ቲት ኦኦ ፎቶ ፎቶ ማለት ነው በአማርኛ ትርጉም። ፒኤች እንደ ፍ፣ ኦ እንደ ኦ፣ ኤን እንደ ን፣ ፎን ስልክ ማለት ነው። ፎን ስልክ

አልፋቤት የፊደል ገበታ ማለት ነው። ፊደል ገበታ አልፋቤት ማለት የፊደል ገበታ ስ እንዳለ ኤስን እንደ ስ ፒኤችን እንደ ፍ እዚያ ኤር ስፌር ስፌር ኤ ር ስፌር ልዑል ማለት ነው። ትሮፊ ትሮፊ ትሮፊ ዋንጫ ፋርማሲ ፍ አርማሲ ፒኤች እንደ ፍ አ ር

ዋይ ለምን፣ ኳት ምን፣ ዌር የት፣ ዌን የመቼ ብላችሁ የአማርኛ ትርጉማቸውን መረዳት ትችላላችሁ። እንደዚሁም አነባበባቸውን፣ ዋይት ዋይት፣ ዋይት እርጥበት፣ ዋይት ዋይት፣ ጅራፍ፣ ወይት ዋይት፣ ስንዴ፣ ዌስት ዌስት፣ ፊሽካ፣ ወይ ዌል መንኮራኩር። ስለዚህ የምታዩት እዚህ ላይ ሆ- ሳውንድ አለ። ስለዚህ ዲያግራፍ በንባብ ውስጥ እንደዚያ አይነት ተጽዕኖ እንዳለው አይታችኋል። በቀጣይ ዝግጅትናችን እስከምንገናኝ በሌላ ዝግጅት እስከምንገናኝ ሰላም ሆኑ። ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ ሼር ላይክ እያደረጋችሁ ዩቲዩባችን አበረታቱ። በደቀጣይ ቀጣይ ዝግጅት ቻው